ይኖራሉ ማለት ነው። እስከሚመጡ ድረስ እኔ ለእናንተ አንዳንድ ነገር ልበላችሁ ብዬ ነው ጓደኞቼ። እንግዲህ ዛሬ ኢሶን ላስፈጠረው ነው እንደዚህ በአማራ ቤት ውስጥ የሰው ላስፈጠረው ቀጥሬዋለው ማለት ነው። ልክ የፈጥር ሰዓት ሲደርስ 12 ሰዓት ላይ ይህንን ያለውበትን ቦታ በደንብ አድርጌ ነግሬዋለሁኝ። እንዳትቀር ብየዋለሁ። በጣም ደስተኛ እንደሚሆን አልጠራጠርም እና ቀጥሬዋለው ማለት ነው። ቤቱ በነገራችን ላይ እጅግ በጣም ነው የሚያምረው። በጣም እኔ ከጠበቅኩት በላይ ነው። ሰው ነበር የጠቆመኝ ይሄንን ቦታ አላውቀውም። ያው እኔ ብዙም እንደዚህ አይነት ቦታዎችን እኔ አላውቅምና ሰው ጣያየኩኝ እና በጣም አሪፍ ቦታ አለ ብለው ጠቁሙኝ። ሶ ቤቱን ደግሞ እስቲ ካሜራ ዞር ዞር አድርጋ ሳያቸው እጅግ እጅግ በጣም ነው የሚያምረው። እኔ እኔ እንጃ እኔ እንደዚህ አይነት ቦታ አይቻላቅም። በህይወቴ ለመጀመሪያ ጊዜ ነው እንደዚህ አይነት ቦታ የተገኘሁትም ያየሁትም። እና እንግዲህ ለጓደኛ የምከፍለው መስዋዕትነት ነው ይሄ። ማለት እሱ ላረገልኝ ካረገልኝ ነገር አንጻር ይሄ በጣም ትንሽ ነው ብዬ አስባለሁኝ እና በጣም ነው የሚያምረው ውስጡ እጅግ በጣም ያምራል። ላይቶቹ ደስ ይላሉ። አሰራሩ እንጃ የሆነ ደስ የሚል ድባብ አለው እና እኔ እዚህ ጋር ያየሁት በቃ የሃይማኖትን ይሄ መከባበሩን ምናምን አይቻሉና በጣም ብዙ ሰዎች አሉ በይዘው እዚህ ጓደኞቻቸውን ሊያስፈጥሩ የመጡ ኦርቶዶክሶች አሉ ምናምን ፕሮቴስታንቶችም እንደዚሁ አሉ ሴቶችንም አይቻሉ እኔ እንደውም በጣም ፈርቼ ስለነበረው እንደዚህ አይነት አለባበስ ለብሼ የመጣሁት ነገር ግን ጸጉራቸው ራሱ ክፍት የሆኑ ልጆች አሉ ጓደኞቻቸውን ሊያስፈጥሩ የመጡና በጣም ትልቅ ቦታ እንደሆነ ነው የተረዳሁት፣ እና ሀገራችን ውስጥ ያለው ባህል ምን ያህል እንደሚያኮራ ምን ያህል እንደሚያስደምም ነው ያየሁበት እና በነገራችን ላይ ቆሜ አለባበሴን አላያችሁም። ለምን አላሳያችሁም? ቆሜ እንደ ሀሳብ እና እንትን በሉ፣ ኮሜንት ስጡኝ። እሺ፣ እዩት። በጣም ነው የሚያምረው። እኔ ወድጃለሁኝ፣ እና በዚህ ሀሳብ በጣም እርግጠኛ ነኝ ደስተኛ እንደሚሆን ይሰው እና ያው ትላንትናም ካደረገው ነገር አንጻር እኔ በጣም ነው የኮራሁበት። ማለት እሷ ካሜራ እንዳለ አልተናገረችም ነበረ። ትላንትና ጽጌና ብርሽ ባደረጉት ነገር ማለት ነው። ካሜራ እንዳለ አልተናገረችም እሱና አይ ቲንክ ለመፈተን ነበር ሐሳቡ። ሰው ያን ፈተና ራሱ በማለፉና የኔ ጓደኛ በመሆኑ በእውነት በጣም ኮርቼበታለሁ እና እንዴት እንዴት ብዬ ልንገራችሁ። በቃ የሆነ በሃይማኖቱ ራሱ በጣም ስትሮንግ የሆነ ሰው መሆኑን ያየሁት በዚህ ነው። ቢኮዝ በጣም ብዙ ነገር እያላት ነበረ፣ እንዳትነካው ምናምን እንዲህ ታበላሽብኛለች፣ ያው እኔ ብዙ ቋንቋን ስለማላውቀው ነው እንደዚህ አድርጊያለሁኝ፣ ታበላሽብኛለች ምናምን እያላት ነበርና፣ በጣም ሃይማኖቱ ላይ ራሱ ስትሮንግ መሆኑን ያየሁት በጣም በጣም ደስ የሚል ሰው ነው። ሶ ለዛም ቴንኪው ልለው ፈልጋለሁኝ። እና እንግዲህ ማለት እንደ ወንድ ልጅ እንደዚህ አይነት ቦታ ተሂዶ በጣም የሚፈተኑበት ነገር ነው። በጣም በጣም የሚፈተኑበት ነገር ነው። ይሄ ለወንድ ልጅ በጣም ከባድ ፈተና ነው። ያንን ፈተና ራሱ ማለፉ እኔ በጣም ያስደሰተኝ በጣም ደስ ብሎኛል። እና ጓደኛ የኮረቼ ይባሉ በዚህ አጋጣሚ በጣም ነው ያኮራኸኝ። ብዙ ነገሮች አሉ። የኦርቶዶክስ እህትና ወንድሞቻችን አስተናጋጆች ምናምን ጭምራሉ ና ስጠይቅ በመጀመሪያ ደረጃ ይህን ቦታ ነበር ይጠቁሙኝ። ከዛ በተጨማሪ ደግሞ ስመጣ ያደረጉልኝን አቀባበል አጠይቁኝ በእውነት በጣም የተደሰትኩት የተደነቅኩት ና ቴንኪ ወንድም ያመሰግናል ነው። ቴምር መጥቶልናል፣ ያው ካሜራ ውስጥ መግባት ስላልፈለገ ነው ሲያቀብለኝ እና ያው ቴምሮኑን ማምጥቶልኛል እና በጣም ብዙ መከባበር ነው ያየሁበት። ደስ የሚል ፍቅር አለ እና አንዳንዶቻችን ማለት ይሄ ይሄ ፍቅር የሌለ ይመስለናል ብዙ ጊዜ ይሁን የሃይማኖት መከባበር ባህላችን፣ ይሄ ወጋችን፣ መዋደዳችን ምናምን የሌለ ወይም የቀረ የሚመስለን ሰዎች አሉ። እኛን ያላወጣ ነው እንጂ ይሄ ፍቅር እስቲል ነው አለ። እና ያን ነገር ፊል እንዳርግ ነው ያደረጉኝና በጣም ደስ የሚል ቦታ ላይ ነው የተገኘሁት። ብቻ በጣም ነው የሚያስደምመው በጣም ነው የሚያምረው። እና ደግሞ በዚህ አጋጣሚ የረመዳን ጾም ማለት ነው እስላሙም ክርስቲያኑም አንድ ላይ ነው የሚያፈጥረው ባይዘው ክርስቲያኖች ያው ከነሱ ሁሉ ላን ጾም እንችላለን ግን የምናፈጥረው አንድ ላይ ነው እና በጣም ይሄ የተቆራኘ ነገር መሆኑን ያወኩበት ያየሁበትም ነገር ነውና፣ የሚገርም ሁኔታ ምን እንደሆነ ታውቃላችሁ? የክርስቲያንም የሙስሊምም ጾም አንድ ላይ ነው የገባው በዚህኛው ወርና፣ በጣም ነው ደስ የሚለው ይሄ ከድሮም ጀምሮ ያለ ነው እና በዚህ አጋጣሚ ከዚህ በፊት እንኳን አደረሳችሁ አላልኳችሁም። እንኳን ለረመዳን ጾም በሰላም አደረሳችሁ፣ እንዲሁም ለክርስቲያኖች ለአብይ ጾም እንኳን በሰላም አደረሳችሁ ላለሁኝ እንግዲህ ይሄንን ጾም በመተሳሰብ በመፈቃቀር እንዲሁም ደግሞ የተጣላውን ሰዎች ይቅርታ የምናደርግበት ያዘንበትን ሰው በሙሉ ይቅር የምንልበት የታመመ የሚድንበት ሀገራችን ላይ ያለው ነገር በሙሉ ሰላም የሚሆንበት ይሁን ላለሁ እና እጅግ በጣም አሪጌ ነው የመወዳችሁ። እንግዲህ እስካሁንም እንኳን አደረሳችሁ ስላላልኩኝ በጣም ይቅርታ አድርጉልኝ በዚህ አጋጣሚ እና እኔ በጣም በጣም ደስተኛ ሆኛለሁኝ። እንደዚህ አይነት ነገር ያው እንደነገርኳችሁ ያዘጋጅ ቻላቅም ግን ተዘጋጅቶ ምናምን ከዚህ በፊት ከጓደኞቻችን ጋር ተጠርቻ አውቃለሁ። አሁን ፍጥር የሚደረግበት ሰዓት እየደረሰ ስለሆነ በእርግጠኝነት ይሶ ይደርሳል። ቦታውን ነገር ዋለሁ እሱም እንደሚያውቀው ተስፋ አረጋለሁኝ። መቼም እንደ አይነት ቦታ ይጠፋዋል ብዬት አላስብም። እንደሚያውቀው እርግጠኛ ነኝ። በጣም እንደሚወደውም እርግጠኛ ነኝ። መጥቶ እንጃ እንዴት ብዬ ልንገራችሁ እስከሚያየው ድረስ እና ሚሊዮን ነገር መስማት በጣም ጠብቅ ያለው ምክንያቱም አንደኛ እንደዚህ አይነት አለባበስ በጭራሽ አንድም ቀን አይቶኝ ያቅም። እንደዚህ አይነት አለባበስ ለብሼ በዛ ብቻ ደስተኛ እንደሚሆን እርግጠኛ ነኝ። ምክንያቱም ሃይማኖቱን የሆነ የሚወክል ነገር ስለሆነ፣ ሲቀጥል ደግሞ እንደዚህ አይነት ቦታ ስገኝ፣ በእንደዚህ አይነት አለባበስ መገኘት የራሱ እጅግ በጣም ሊያስደስተው እንደሚችል አውቃለሁ። ምክንያቱም በራሴ አለባበስ ረዘም ያለ ቀሚስ ለብሼ ምናምን መምጣት ትችላለሁኝ፣ ምክንያቱም ያየኋቸው ሰዎችም ስላሉ ማለት ነው። ነገር ግን ያንን ነገር ሳይሆን እንደዚህ ለብሼ በመምጣት የራሱ በጣም እርግጠኛ ነኝ እንደሚደሰት። የሱንም ፊሊንግ ለማየት የምሬ ነው። በጣም ጓጉቻለሁ። ደስተኛ እንደሚሆን አልጠራጠርም። ልክ ስሙን ሳነሳን የመጣው በነገራችን ላይ ተፈጥሮ ሀብት፣ ጸጋ ሸንተር፣ ወንዙ ሸጥሽ ሰላምን ያጎናጽፋል። ሰርክ አዲስ ደምግባትሽ ይሐቄ የእውነት ምድር የእምነት መጎናጸፊያ፣ የደግነት ማሳያ፣ የሰው ልጅ ጎልቶ መታያ ኢትዮጵያ ኢትዮጵያ። ምንድነው ማለት ያነሳሳሽ፣ እንደዚህ ለማድረግ? እናወራበታለን፣ እሱን ቁጭ ብለን በሰፊው። አሁን ግን ቁጭ ማለት ቁጭ እንልና እናወራበታለን። ሌላው ነገር ኬት አገኘሽ ማለት ማን፣ አለባበስ ማሻአላ፣ በጣም ደስ ይላል። ማሻአላ አልኩኝ እኮ በቃ አሁን እንግዲህ ብዙም ስለማላቅበት ነው ሶሪ ከበቂ በላይ ማለት ምን መሰለሽ አሁን ይሄ ምን ያመለክታል መሰለሽ ይሄ የኢትዮጵያ ላይ እየኑረን ያለ ነው የመቻቻል የሚባለውን ነገር አለ አይደል መከባበር የሚባለውን ነገር አንዱ የአንዱን ማክበር የሚባለውን ነገር በእንደዚህ አይነት ጊዜ አዎ በማሳየትሽ

አንድ ሰላሳ ደቂቃ ምናምን ይቀረናል፣ ነው 20 ደቂቃ ምናምን ይቀረናል መሰለኝ። አዎ፣ በጣም አሪፍ ሰዓት ነው የመጣኸው። ወይዘዌ ቶሎ መጣሁ። አዎ፣ ቆንጆ ሰዓት የመጣኸው። ያው ሰዎች እየገቡ ነው። እዛ ጋብቻ ነው ሰው ያለው። ግን የሚገርምህ ክርስቲያን ሰዎች አሉ። እሺ፣ እዚህ። አዎ፣ በነገራችን ላይ ቤቱ ባቡሌመን በጣም ይወዱታል ሰዎች ይወዱታል። አልጠበኩም፣ እልህ። አዎ፣ እንደ መንዲህን ማይወድ አለ ኢትዮጵያ ውስጥ ቁጭ ብሎ እኮ መንዲህን ማይወድ የለም እኮ መንዲ አዎ፣ እኔ እንደዚህ ለብሼ መጣሁ። በቃ ማስገባት አይቻልም ምናምን ብዬ አስቤ ነበረ። ሲቀጥ ደግሞ አንተ ምን አይነት ፊሊንግ ያሳየኛል ምናምን ብዬ አስቤ ነው። በነገራችን ላይ ቤቱ ምንም አይነት ልብስ ለብሰሽ ልትገቢ ትችያለሽ። በእርግጥ ግን ዋናው ያንቺ አስተሳሰብ ደስ ይላል። ማለት ቦታውን አክብረሽ ቦታውን መስዬ ልምጣ በማለትሽ። በእርግጥ ይሄ መስጂድ ወይ ምናምን አይደለም የሙስሊሞች ሬስቶራንት ነው። ግን ቢሆንም ግን ሙስሊም ስለሚበዛ ደግሞ እና ደግሞ ጾምም እንደመሆኑ መጠን ይሄን አክብረሽ ስለመጣሽ የእውነት በተመልካቾች እናመሰግናለን በእነሱ ስም ማለት ነው። ምርጥ ጓደኛ እኔ አመሰግናለሁ። እንደዚህ አይነት አስተያየት መቀበል ራሱ በጣም ደስ የሚያሳይ ነገር ስለሆነ። ፀሐዩ በጣም ከባድ ነው። ጾሙ አይከብድም? አይከብድም፣ ብዙ አይከብድም፣ ግን ፀሐዩ ከብዳል። አይዞክ በርታ፣ እየተጋገዝን እናልፈዋለን። ይህንም ጾም ያው ለመልካም ነገር ስለሆነ ኖርማል አይደል በደም ሲዴ ግድ ነው። ለሰው ልጅ ጾምና ጸሎት ግዴታ ነው። ጾም ከሌለማ እንዴት ነው የምንኖረው? እና ያው አሪፍ ነገር ነው ማለት ብዙ የምናተርፍበት ነገር ነው ብዬ አስባለሁ በጾም ከወዳጆቻችን ጋር ሰላም የምንሆንበት ነው። እንዲሁም ከፈጣሪ ጋር እጅግ በጣም ብዙ የምናወራበት፣ ጥያቄዎቻችን መልስ የምናገኝበት ምናምን ነው ብዬ ስለማስብ ለሰው ልጅ ጾም፣ ጸሎት እጅግ በጣም አስፈላጊ ነገር ነው ብዬ አስባለሁኝ። እና ሁሉም በየሃይማኖቱ ቢጸልይ፣ ሁሉም በየሃይማኖቱ ቢጾም ለህይወቱ በጣም አስፈላጊ ነው። እንዲሁም ደግሞ ህይወቱ ላይ ያለ ጥያቄ በሙሉ ይመለስለታል ብዬ አስባለሁ እንደ ራሴ በትክክል ትክክል ነው የገለጸችው። ይሄ ግዴታ ነው። ዛሬ ልታስፈጥሪኝ መተሻል። ዞሮ ዞሮ ከኔ ጋ አብረሽ ማፍጠርሽ አይቀርም። እኩል ጾመሻል ከኔ ጋ ሰዓቷን አልበላሽ እስካሁን ወይስ እንዴት ነው? ልታጭበርብሪ ነው? መሳለትሽ ነው አሳቡ ራሱ ያስፈጣኛል። በጣም ነው ደስ ያለኝ በጣም ነው የማመሰግነው ኧረ አብረን ነው የምናፈጥረው እንጂ እና ያው በጣም ደስ ብሎኛል ለኔ ራሴ ሀሳቤን ስለተቀበልክ እና እዚህ ባልኩ ሰዓት ባልኩ ሰዓት አይደለም ካልኩ ሰዓት ቀደም ብለህ ኢቨንት ለተገኘ እራሱ እጅግ በጣም ነው የማመሰግነው ያው እንግዲህ ጠሪ አክዋሪ ነው የሚባለው ባይዘዌ በጣም ሰዓት አክባሪ ልጅ ነው። ቀጠሮ አክባሪ ልጅ ነው። እንጃ እንዴት ብዬ መግለጽ እንዳለብኝ አላውቅም። በጣም በጣም ጥሩ ባህር ያለው ሰው ሰው ማለት እና ቴንክ ዩ። ምስጋና ኪስ አይገባም። በድጋሚ እኔ ለምዶብኝ ነው። በቃ ምስጋና ቴንክ በሆነ ነገር ነው የምፈልገው። በሱ ካልሆነ አይመጣውም። ሰዓት ስንት ሆነ? አስር ደቂቃ ይቀረናል። በነገራችን ላይ ማግሪብ ሊደርስ አስር ደቂቃ ይቀረናል። አራበኝም አሁን ደህና ነኝ። ትንሽ ምንድነው ማታ እራት አልበላሁኝም ነበር ሱሁርም እንዳጋጣሚ በጣም ድካም ላይ ስለነበርኩኝ፣ ግን አስር ደቂቃ እንችላለን፣ ችግር የለም። በጣም ብርቱ ነው። ራት ሳይበላ ከዛ ደግሞ ለይት ይበላል። በነገራችን ላይ እንትን ነው ጾም ስለሆነ ብቻ ሳይሆን እኔ ከዛም በፊት ምግብ ላይ አዳፕት አድርጌዋለሁ፣ ልምድ አድርጌያለሁ። በጣም ረጅም ሰዓት ያለመብላት ያለ መብላት አድርጌያለሁ ረጅም ለአንድ ለሁለት ዓመት ተቸገርኩኝ እንጂ ከዚህ በላይ ከሰውኩ የመቀንጨር በሽታ ያለብኝም የሚመስለው። እኮ ግራ ነው የሚገባው። አንዳንዴ ራሳችን ላይ መቀለድ አለብን፣ ግድን ራሳችን ላይ ካልቀለድን አይገፋም ይሄ ኑሮ። እንደዚህ ልምድ የለኝም የመቀመጥና እግር ቆላልፎ የሁላችሁ። እሱ ብዙ ልምድ ስላለው ተመችቶታል። እኔ ግን ተሰበረ እግር። ይህ ልምድ የለኝማ። እንደዚህ ቀምጣለሁ ችግር የለውም። እንዴ ተንከባካቢ ጓደኛ ይስጣችሁ። አሜን በሉ ይደርሳል። በይዘው አሜን ከተባለ አመሰግናለሁኝ። እና ማይ ጠያቄ ጠይቅ መሰለ በእንደዚህ አይነት ማለት በእንደዚህ አይነት በጾም ጊዜ በረመዳን ጾም ጊዜ እማትረሳው ወይም ደግሞ በቃ ከውስጥ የማይጠፋ ነገር ነው ብለህ የምታስበው የምታስታውሰው ነገር ገጥሞካል? ብዙ ጊዜ እንደዚህ አይነት ጥያቄ ሲጠይቅ አብዛኛው ህፃኑንን ተደብቀን በልተናል ምናምን የሚለው ነገር ነው ሊሆን የሚችለው። በእርግጠኛ ህፃን ስለ ያው አንዳንዴ የልምምድ ጊዜ የሚባለው አለ አይደል ኦልሬዲ ከሰባት ዓመት በኋላ መጾም አለበት ይባላል እና ግን የልምምድ ጊዜው ላይ አንዳንዴ ትንሽ ጥፍት ያለሽ። በእርግጥ እኔ ከሰባት ዓመቴ ጀምሮ አባቴ ዛሬ ሀያ ምናምን አመት ነው ካረፈ ከሞተ ማለት ነው። ግን ከሰባት ዓመት ጀምሮ ያጾመ ነበረ። ጎበስ ጽዋሚዎች ነን እና ከዛን ጊዜ ጀምሮ ስለሆነ ጠንካራ ተደብቀንም አልበላንም ምናም። ረመዳን ላይ ምንም ሊያጋጥምሽ አይችልም ማለት ረመዳን ሲጀምር የኸይር ወር ነው። ከአስራ ሁለት ወሮቹ የተመረጡና የርዝቅ ወር ነው እና ሀይር ነገር ብቻ ነው ሊያጋጥምሽ የሚችለው፣ ፍቅር ነው። ከተጣላሽው ሰው ጋር አመቱን ሙሉ ተኮራርፈሽ ከነበረ ጾምሽ የማይቀበልበት ኦልሬዲ፣ አፉ ካልተባባልች ያ ማለት ይቅር ካልተባባልሽ ማለት ነው። የሀይር ወር ነው፣ ሁሌ ጥሩ ነገር ነው ሊገጥምሽ የሚችለው ማለት ነው። ምንም ሌላ ወጣ ያለ አጋጣሚ ሊገጥመን አይችልም። ልክ ነህ። ግን አንዳንድ ጊዜ ደግሞ ሳናስበው አዛናለ ተፈጥሮ ሀብ ጸጋ አንተ በደንብ ብላ ሰላምን ያጎናጽፋ ነው መሰለኝ። የሚጠጣ ነገር ፈለግ የእምነት መጎናጸፊያ አለቃ እናት ምን አቋረጽኩሽ? በጣም ይቅርታ ልሽ ምን ይላል ይመስልሽ? አረም ምን ይላል ይመስልሽ? ከሁሉም በፊት ነፍስሽ ቀድማን ይላል። አንዳንዴ ሲቀልዱ ይሁን ምን ይሁን አላውቅም፣ እና ቀደመ አዎ፣ ወይስ ልትቀድሚ እንትን። እኔም እንዲህ ሲባል ሰምቻለሁ። ማለት አዛን ሲል የግድ መብላት አለብክ፣ ቶሎ። አረ ወይ ነፍስሽ ነፍስሽን እንትን ማለት የለብሽም መበደል የለብሽም። ወዲያው ባገኘሹ ፊት ለፊት ቴምር ካለ ቴምር፣ ከሌለ ደግሞ በውሃ ማፍጠር አለብሽ መጀመሪያ። ስለዚህ ኖርማል ነው ማለት ነው። የእሱ መቻኮል አያስገርምም ለማለት ያክል ነው። እሺ፣ አዎ። እንደ አስራ ምናምን ሰዓት ቆይ ጾምን አይ፣ በጣም ጠንካራ ነው ጎበዝ። ቅድም ግን የሆነ ወሬ ላውራ ነበር፣ አላስጠፋብኝ መሰላችሁ? የሆነ ያንን ብድግ ስታረጉ ማውራው ጠፋኝ። እሺ፣ የሆነ ጥያቄ ጠይቀ ነበረ። አዎ፣ መጣልኝ፣ አሳውስኩኝ ማለት ያው አንድ አንድ ጊዜ ፈተናዎች ይገጥማሉ። ለምሳሌ አሁን ትላንትና የገጠመ